ሰላም ጤና ይስጥልን፣ ክቡራን የዩትብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። ከኢትዮጵያ እስከ ኢራን፣ የእስራኤሉ የስለላ ስለላ መሥሪያ ቤት ሞሳድ ኦፕሬሽኖች። እስራኤል በባለፉት ስድስት ቀናት በኢራን የኒውክሌር ይዞታዎች፣ ወታደራዊ ተቋማት፣ እንዲሁም የመኖሪያ ስፍራዎች ላይ ያልተቋረጠ የአየር ጥቃት ፈጽማለች። አብዛኞቹ ጥቃቶች የተፈጸሙት በአገሪቱ ምዕራባዊ ክልል እንዲሁም በመዲናዋ ቴህራን ውስጥ ነው። በኢራን ላይ የተፈጸሙ ጥቃቶች የአየር ላይ ቢሆኑም የእስራኤል የስለላ ድርጅት ሞሳድ ዒላማዎችን በማመላከት እንዲሁም ጥቃቶችን ከመሬት ላይ ሆኖ በመምራት ረገድ ትልቅ ሚና ተጫውቷል ተብሎ ይጠረጠራል። የሞሳድ ወኪሎች የኢራንን የአየር መከላከያ ሥርዓቶችን ለማጥቃት ወደ ኢራን በድብቅ የገቡ ሰው አልባ አውሮፕላኖችን ወይም ድሮኖችን ተጠቅመዋል ተብሎም ይታመናል። ከዚህ ቀደም የኢራን ባለስልጣናትም ቢሆኑ የጸጥታ ኃይላቸው የእስራኤልን የስለላ ድርጅት ሰራተኞች ሰርገው ገብተውበታል የሚል ጥርጣሬ እንዳላቸው ተናግረው ነበር። እስራኤል ባለፈው ሳምንት ሐሙስ ለአርብ አጥቢያ በፈጸማቸው ጥቃት ቁልፍ የሚባሉ የኢራን ጦር አዛዦች እና የኒውክሌር ሳይንቲስቶች መግደላቸው እስራኤል ያሉበትን ትክክለኛ ቦታ በተመለከተ መረጃ እንዳላት የሚያሳይ ነው። ሞሳድ በእነዚህ ጥቃቶች ውስጥ ያለውን ሚና እስራኤል ለስለላ ድርጅቱ እንቅስቃሴ ምንም ማስተያየት ስለማትሰጥ መገምገም ቀላል አይሆንም። ሆኖም የደህንነት ተቋሙ ከዚህ ቀደም ያቀነባበራቸው ግድያዎች እንዲሁም የፈጸማቸው ኦፕሬሽኖች የሚከተሉት ናቸው። የሐማስ የፖለቲካ መሪ እስማኤል ሃኒያን ግድያ። የሐማስ የፖለቲካ መሪ እስማኤል ሃኒያ ሐምሌ 23 2016 ዓ ም በሂራኗ መዲና ቴህራን በአንድ እንግዳ ማረፊያ ቤት ውስጥ ሳሉ ተገድለዋል። እስማኤል የተገደሉት ከአንድ ጠባቂዎች ጋር ነበር። እስራኤል መጀመሪያ ላይ ለመሪው ግድያ ኃላፊነቱን አልወሰደችም ነበር ነገር ግን ከወራት በኋላ የሀገሪቱ የመከላከያ ሚኒስትር እስራኤል ካት ህዝብ ከሃኒያን ግድያ ጀርባ ሀገራቸው እንዳለች አምነዋል። ሆኖም በሐማስ መሪ እስማኤል ሃኒያ ግድያ ዙሪያ በርካታ ያልተጠሩ ነገሮች አሉ ያልተጠሩ ነገሮች አሉ። የሐማስ ከፍተኛ ባለስልጣን የሆነችው የሆኑት ካህሊ አሊ ሀያ አብረዋቸው የነበሩ የዓይን እማኞችን ዋቢ አድርገው እንደተናገሩት እስማኤል ሀኒያ በቀጥታ በተነጣጠረባቸው ሚሳኤል እንደተመቱም ነው። በሌላ በኩል ኒው ዮርክ ታይምስ ሰባት ባለስልጣናትን ጠቅሶ እንደዘገበው በሌላ በኩል ኒው ዮርክ ታይምስ ሰባት ባለስልጣናትን ጠቅሶ እንደዘገበው የሀማስ የፖለቲካ መሪ የተገደሉት ከሁለት ወራት በፊት በድብቅ ወደሚኖሩበት ህንጻ ውስጥ በገባ ቦምብ ነው። ቢቢሲ የሐማሱ መሪ ግድያን በተመለከተ የሚባሉ ጉዳዮችን ማረጋገጥ አልቻለም። አልጀዚራን ጨምሮ በተለያዩ ሚዲያዎች ላይ በመቅረብ የእስራኤልን ዘመናት ያስቆጠረ መራራ መዋቅራዊ ጭቆና የፍልስጤም የነጻነት እንቅስቃሴን በተመለከተ በመናገር የሚታወቁት ናሀ የሐማስ መላይ የነበሩት የ62 ዓመቱ እስማኤል ሃኒያ ወደ ኢራን ያቀኑትን በአዲሱ ፕሬዚዳንት ማሱድ ቢ። ፔዚሺኪያን በዓለ ሲመት ላይ ለመታደም ነበር። እስራኤል ለመግደል ስታድናቸው የነበረውን ሀኒያን ብቻ ሳይሆን ቤተሰቦቻቸውን ጭምር ነው። ከዚህ ቀደም በሰሜን ጋዛ ሻቲ የስደተኞች ካምፕ ውስጥ በፈጸማቸው የአየር ጥቃት አስር ቤተሰቦቻቸው ገድላለች። በዚያም ወቅትም የጋዛ ጦርነት ከተጀመረበት ከመስከረም 2016 ዓ.ም መጨረሻ በኋላ 60 የሚሆኑ የቤተሰብ አባሎቻቸው ተገድለውብኛል ሲሉም ተናግረዋል። በሚያዚያ ወር ሶስት ልጆቻቸው እና አራት የልጅ ልጆቻቸው በጋዛ ሻታ ካምፕ መኪና ውስጥ ሳሉ በእስራኤል ቦምብ ጥቃት ተገድለዋል። እስራኤል ሐማስን እንዲሁም የሐማስ አመራሮችን ለማጥፋት በተደጋጋሚ ስት ዝት ቆይታለች። ሀኒያ እንዲሁም የሐማስ መስራች እና መንፈሳዊ መሪ የሆነች ሼክ አህመድ ያሲን በአውሮፓውያኑ 2003 ከእስራኤል የግድያ ሙከራ ተርፈዋል። ሐማስ ከዓመት በፊት መስከረም መጨረሻ ላይ በእስራኤል ላይ ከፈጸመው ጥቃት በኋላ እስራኤል በጋዛ የሚገኘውን የሐማስ መሪ የህያ ሲንዋር፣ ወንድሙ መሐመድ ሲንዋር፣ የሐማስ ወታደራዊ ክንፍ ኃላፊ መሐመድ ደይፌ እና ምክትሉ ማርዋን ኢሳንን ገድላለች። የህዝቡላህ አባላት ፔጀሮች ፍንዳታ በዚህ ዓመት መጀመሪያ መስከረም ላይ የህዝቡላህ አባላት በመረጃ ለመለዋወጥ የሚጠቀሙባቸው በእጅ የሚያዙ ፔጅ ሮሾች አብዛኛው ጠንካራ ሂዝቡላ ይዞታ የሚባሉ ስፍራዎችን ጨምሮ በመላው ሊባኖስ ፈነዱ። ፍንዳታዎች የያዟቸውን ሰዎች ብቻ ሳይሆን በአቅራቢያቸው ያሉ ሌሎች ሰዎችንም ገድለው ገደሉ እንዲሁም አቁስለው ግራ ማጋባት እና ሽብርን ፈጥረዋል። በቀጣዩ እለት ዋኪ ቶኪ የሚባል ገመድ አልባ ስልኮች ፈንድተው በመቶዎች የሚቆጠሩ ሰዎችን ገድለዋል ጎድተዋልም። ታላላቅ የመገባበያ መድበሮች ጨምሮ በየስፍራው የፈነዱት ፔክጀሮቹና ዋኪ ቶኪዎች በመላው ሊባኖስ ከፍተኛ ድንጋጤ እና ሽብር የፈጠሩ ናቸው። ሆስፒታሎች በተጎጂዎች የተጨናነቁ ሲሆን በርካቶች ከፍተኛ አካል ጉዳት ደርሶባቸዋል። የተባበሩት መንግስታት የሰብአዊ መብት ኃላፊ ወልከር ቱርክ ይህንን የእስራኤል ጥቃት የጦር ወንጀል ሲሉ ጠርተውታል። በጋዛ የተነሳውን ጦርነት ተከትሎ ፍልስጤማውያን የሚደግፈው ሂዝቡላህና እስራኤል ግጭት ውስጥ የገቡ ሲሆን ሂዝቡላህ ሚሳኤሎችን ወደ እስራኤል አስወንጭፏል። የእስራኤሉ ጠቅላይ ሚኒስትር ቢኒያሚን ኔታንያሁ ከሁለት ወራት በኋላ አገራቸው ለእነዚህ ፍንዳታዎች ተጠያቂ መሆኗን አምነዋል ሲሉ የእስራኤል ሚዲያዎች ዘግበዋል። ሁለት የቀድሞ የሞሳድ ወኪሎች የቢቢሲን የአሜሪካ ጋር አጋር ከሆነው ሲቢኤስ ጋር ባደረጉት ቃለ ምልልስ ሞሳድ በእነዚህ ዋኪ ቶኪዎች ውስጥ የሚፈነዱ መሳሪያዎችን መቅበራቸውን አረጋግጠዋል። ሂዝቡላ ከአስር ዓመት በፊት ከአስራ ስድስት ሺህ በላይ ዋኪ ቶኪዎችን ከሀሰተኛ ድርጅት ሳያውቅ እንደ ገዛ ወኪሎች ገልጸው አምስት ሺህ ፔክጀሮችንም እንዲሁ ገዝተዋል። የታዋቂው ኢራናዊ ኒውክሌር ሳይንቲስት ግድያ ከአራት ዓመታት በፊት ታዋቂውን የኢራን የኒውክሌር ሳይንቲስት ሙዋሽን ፋክሪ ዚድህንን የጫነ ተሽከርካሪ ከዋና ከተማይቱ ቴህራን በስተ ምስራቅ በምትገኘው አምባስ አብሳረድ ከተማ ተኩስ ተከፈተበት። የኒውክሌር ሳይንቲስቱ በአርቲፊሻል ኢንተለጀንስ በሚታገዝ የርቀት መቆጣጠሪያ ጠመንጃ ነበር የተገደሉት። በሚንቀሳቀስ ኢላማ ላይ ምንም ዓይነት የሰላማዊ ሰዎች ጉዳት ሳይደርስ በዚህ መንገድ ግድ የመፈጸሙ መሬት ላይ የስለላ መረጃዎች በጥንቃቄ ማሰባሰብ ይጠይቃል ሲል ቢሲ የቢቢሲ የፕሬሺያን ፋሪስ ዘጋቢ ጂያርሆል ጽፏል። ከዚህ ቀደም ብሎ በአውሮፓውያኑ 2018 ሞሳድ ከወራት በፊት የሰረቃቸው የኢራን ኒውክሌር መርሃ ግብርን የሚመለከቱ በርካታ ሰነዶችን ጠቅላይ ሚኒስትር ኔታንያሁ አሳይተው ነበር። ሞሳድ እነዚህ ሰነዶች ከቴህራን 30 ኪሎ ሜትር ርቀት ላይ ከሚገኝ የዕቃ ማከማቻ መጋዘን መስረቁ የተገለጸ ሲሆን፣ በኋላም የአገሪቱ ፕሬዚዳንት ሀሰን ሩሃኒ ይህንን አረጋግተዋል። የታየው እነዚህን ሰነዶች ባቀረቡበት ጋዜጣዊ መግለጫ ያልተገለጸ የኒውክሌር የጦር መሳሪያ ፕሮግራም ነው ካሉ በኋላ አገራቸው የገደለቻቸው የኒውክሌር ሳይንቲስት ሚና ነበራቸው ብለዋል። ኢራን ከዚህ ቀደም ቀደም ብላ በአውሮፓውያን 2010 እና በ2012 አራት የኒውክሌር ሳይንቲስቶችን እስራኤል መግደሏን ገልጻለች። የናዚው አዱልፋ ሄክማን፣ ሞሳድ ከሚታወቅባቸው የስለላ ስራዎች፣ አንዱ በአውሮፓውያን በ1960 የናዚያ ጀርመን የጦር መኮንን የሆነው አዱልፋ ሄክማንን ከአርጀንቲና ፎኖ አፍኖ ያመጣበት ሴራው አንዱ ነው። ሆልኮስት ተብሎ የሚጠራው የአይሁዶች ጭፍጨፋን ካቀነባበሩ የናዚ መኮንኖች መካከል አንዱ የሆነው ሄክማን በሁለተኛው የዓለም ጦርነት በናዚ ማጎሪያዎች አይሁዶች ማጎሪያዎች አይሁዶች እንዲገደሉ አድርጓል። በወቅቱ ስድስት ሚሊዮን አይሁዶች በናዚ ጀርመን ተገድለዋል። ሄክማን ሁለተኛው የዓለም ጦርነት ከተገባደደ በኋላ በተለያዩ አገራት ሲደበቅ ቆይቶ በስተመጨረሻ መኖሪያውን አርጀንቲና አደረገ። አስራ አራት ሰላዮች ያሉት የሞሳድ ቡድን ሂክማን አፈላልጎ ከደቡብ አሜሪካዊት ሀገር አርጀንቲና አፍኖ ወደ እስራኤል በማምጣት ለፍርድ በማቅረብ በሞት ተቀጥቷል። የኢንቴቤው ኦፕሬሽን በምስራቅ አፍሪካዊት ሀገር ኡጋንዳ ውስጥ በእስራኤል የስለላ ድርጅት የተካሄደው የኢንቴቤው ኦፕሬሽን ሞሳድ ካከናወናቸው አንዱ ነው። ሞሳድ የደህንነት መረጃዎችን ሲያቀርብ፣ የእስራኤል ወታደራዊ ኃይል ደግሞ እጅግ ውስብስቦችን ተልእኮ አጠናቋል ከእስራኤል ቴሌ አብ በግሪክ አቴኒሽ በኩል ወደ ፓሪስ እያቀና የነበረው አውሮፕላን ተጠልፎ ነበር ወደ ኡጋንዳ የመጣው። አውሮፕላኑ 250 መንገደኞች አሳፍሮ የነበረ ሲሆን 103 የሚሆኑት እስራኤላውያን ናቸው። ሁለት የፍልስጤም ህዝባዊ ነጻነት ግንባር አባላት እና ሁለት ጀርመናዊያን ጠላፊዎቹ አውሮፕላኑ አስገድደው ወደ ኡጋንዳ እንዲያበር አስገደዱት። ሀገራት አቋርጠው የዜጎቻቸውን ህይወት ለመታደግ የተሰማሩት የእስራኤል ኮማንዶዎችን በሞሳድ ድጋፍ ታጋቾችን ማስለቀቅ ችለዋል። ይህም የአውሮፕላንን ጠለፋ ለማክሸፍ በተወሰደ እርምጃ ሶስት ታጋቾች፣ ጠላፊዎች፣ በርካታ የኡጋንዳ ወታደሮች እና የአሁኑ የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወንድም ዮናታን ኔታንያሁ ተገድለዋል። ቤተ እስራኤላውያን ከኢትዮጵያ መውሰድ ሌላው ሞሳድ ካከናወነችው ኦፕሬሽኖች መካከል አንዱ ሰባት ሺህ ኢትዮጵያውያን አይሁዱን አይሁዶችን ከኢትዮጵያ በሚስጥር በማስወጣት በሱዳን በኩል ወደ እስራኤል ለመውሰድ የተደረገው ነው። ይህ የሆነው በ1980ዎቹ ሲሆን ሞሳድ ከጠቅላይ ሚኒስትር ሚናሄም ቢጌያን በተሰጠው ትእዛዝ መሰረት ሐሰተኛ የዳይቢንግ ዞርት የመዝናኛ ስፍራ ሽፋንን ተጠቅሞ ቤተ እስራኤላውያን ከኢትዮጵያ ወደ እስራኤል ማጓጓዝ ችሏል። ሱዳን በወቅቱ እስራኤል ጠላቴ ነው የምትለውን የአረብ ሊግ አባል ነበረች። የሞሳድ አባላት በሱዳን ቀይ ባህር ወደብ አካባቢ ሮዞርት አቋቁመው ነበር። ይሄ ሮዞርትም ለሰላዮች እንደ ካምፕ ሆኖ ነበር የሚያገለግለው። ሰላዮቹ ቀን ቀን የሆቴል ስራ ሰራተኛ ሆነው ያገለግላሉ። ማታ ማታ ደግሞ ኢትዮጵያ በእግራቸው እየመጡ አይሁዶችን በድብቅ በአውሮፕላንና በባህር ያጓጉዛሉ። ይህም ኦፕሬሽን ቢያንስ ለአምስት ዓመታት የቆየ ሲሆን ሰላዮች እንቅስቃሴ በተጋለጠበት ወቅት የሞሳድ ቡድን አባላት ሱዳንን ለቀው ወጥተው ነበር። የሙኒክ ኦሊምፒክ አጸፋ። በአውሮፓውያን በ1972 የፍልስጤሙ ታጣቂ ቡድን ብላክ ሴፕቴምበር በሙኒክ ኦሊምፒክ ለመሳተፍ የይሁድ ሁለት የእስራኤል ኦሎምፒክ ቡድን አባላት ገድሎ ዘጠኙን ደግሞ አገታቸው። በወቅቱ የምዕራብ ጀርመን ፖሊስ ታጋጆችን ለማስለቀቅ ጥረት ቢያደርግም ባለመሳካቱ ዘጠኙ ታጋጆች ተገደሉ። በዚህ ጥቃት ውስጥ እጃቸው አለበት የተባሉት ለመበቀል ዓላማ የያዘው ሞሳድ ሞሐመድ ሃምሺርን ጨምሮ በርካታ የፍልስጤም ነፃ አውጪ ቡድን አባላት ኢላማ ማድረግ ጀመረ። ሞሀድ ሃምሽር ፓሪስ በሚገኘው መኖሪያ ቤቱ ስልክ ላይ በተጠመደ ፈንጂ አማካኝነት ተገደለ። ሃምሻር በፍንዳታው አንድ እግሩን ካጣ በኋላ ከቀናት በኋላ በደረሰበት ጉዳት ምክንያት ለሞት የበቃው። የሀያ አያሽ እና የሚፈነዱት ስልኮች። በተመሳሳይ በ1996 በተካሄደ ኦፕሬሽን የሀያ አያሽ የተባለው ለሃማስ ቦምብ የሚሰራው ግለሰብ ሞቶሮላ አልፋ የተሰኘው የግንኙነት ሬዲዮ ላይ በተጠመደ አምሳ ግራም በሚመዝን ፈንጂ አማካኝነት ተገደለ። የሀማስ ወታደራዊ ክንፍ ተጽዕኖ ፈጣሪ መሪ የነበረው አያሽ ቦምብ በመስራት ጥበቡና የእስራኤል መሰረተ ልማቶች ላይ ያነጣጥሩ ስብስብ ጥቃቶችን አቀናባብሯል ተብሏል። በዚህ ድርጊቱ ምክንያት በእስራኤል የደህንነት መስሪያ ቤቶች ዘንድ እጅግ ተፈላጊ ሰው የሚል መዝገብ ላይ አስፍረውት ነበር። በአውሮፓውያኑ በ2019 እስራኤል ግድያውን በተመለከተ ደብቀው የነበረውን መረጃ ለህዝብ ያደረገ ሲሆን ቻናል 13 የተባለው ቴሌቪዥን ጣቢያ አያሽ ከሞቱ ከመሞቱ በፊት ከአባቱ ጋር ያደረገውን የስልክ ልውጥም አስደምጧል። ሀያሽና የሐምሻሬ ግድያ የረቂቅ ቴክኖሎጂ በመጠቀም የሚፈጸም ግድያ ምሳሌዎች ናቸው። ታንቆ የተገደለው የሐማስ ወታደራዊ መሪ። በአውሮፓውያን 2010 የሐማስ ከፍተኛ ወታደራዊ መሪ የነበረው መሐመድ አልማሃ ማቡህብ በዱባይ በሚገኝ ሆቴል ውስጥ ተገደለ። መጀመሪያ ላይ ሞቱ ተፈጥሯዊ በሚመስል ነገር ግን የዱባይ ፖሊሶች የጸጥታ ቪዲዮዎችን ከመመርመር በኋላ በሰዎች መገደሉ ለመለየት ቻለ። ፖሊስ ቆይቶ አልማቦሆ በኤሌክትሪክ ንዝረት፣ እንዲሁም ከዛ ታንቆ መገደሉንም አጋለጠ። ግድያው በሞሳድ የተቀነባበረ ነው ተብሎ መጠርጠሩም ጋር ተያይዞ በተባበሩት አረብ ኤሜሬቶች ዘንድ ዲፕሎማሳዊ ቁጣ ቀስቅሶ ከእስራኤል ጋር ያለው ግንኙነትን አሻክሯል። የእስራኤል ዲፕሎማቶች በበኩላቸው ሞሳድን ከጥቃቱ ጋር የሚገናኘው ምንም አይነት ማስረጃ የለም ሲሉም አስተባብለዋል። ያልተሳኩ የግድያ ሙከራዎች። ምንም እንኳን ሞሳድ በርካታ ኦፕሬሽኖችን ቢፈጽምም ታዋቂ የሆኑት ያልተሳኩ ግድያ ሙከራዎችም አካሂዷል። በአውሮፓውያን በ1997 እስራኤል የሀማስ ፖለቲካ ቢሮ ኃላፊ ሄሊድ ሚሻል ዮርዳኖስ እያሉ በመርዝ ለመግደል ያደረገችው ሙከራ መክሸፉን ተከትሎ ዲፕሎማሲያዊ ቀውስም ተከስቷል። የሞሳድ ሰላዮች በቁጥጥር ስር መዋላቸውን ተከትሎ እስራኤል ለሚሻል የተሰጠውን መርዝ የሚያረክስ መድኃኒት ለመስጠት ተገዳለች። በዚህ ሙከራ ሳቢያ በዮርዳኖስ እና በእስራኤል መካከል ያለው ግንኙነት ሻክሮ ነበር። በ2003 እስራኤል በጋዛ ከተማ የሚገኘውን የሀማስ መሪ መሐመድ አልዛሄራን ቤት አየር ጥቃት አወደመች። ምንም እንኳ አልዛሄራ ከጥቃቱ ቢተርፍም ሚስቱና ወንድ ልጁን እንዲሁም በርካታ ሰዎች በጥቃቱ ተገደሉ። የሐማስ ጥቃት አውሮፓያኑ አውሮፓውያኑን ተጠቅምታ 1973 ግብጽ እና ሶሪያ በሶቤት ህብረት ታግዘው እስራኤል ላይ ድንገተኛ ጥቃት መክፈታቸው ይታወሳል። ሞሳድ ይህንን ከባድ ጥቃት ሊፈጽም እንደሚችል ቀድሞ ሊደርስበት አለመቻሉ በአንዳንዶች ዘንድ ወቀሳ እንዲሰነዘርበት እያደረገ ነው። የእስራኤል ባለስልጣናት፣ መስከረም 26 2016 ዓ ም ሀማስ ባደረሰው ጥቃት 1200 ሰዎች ገድሎ 250 በላይ የሚሆኑትን ደግሞ አግቶ ወደ ጋዛ ወስዷል ይላሉ። እስራኤል በጋዛ ውስጥ እየፈጸመች ባለው ጥቃት 53 ሺህ በላይ ፍልስጤማውያን መግደላቸው ከጋዛ የጤና ሚኒስትር የተገኘው መረጃ ያሳያል። ከዚህም ውስጥ አብዛኞቹ ሴቶችና ሕጻናት መሆናቸውን በሐማስ አስተዳደር ስር ካለው የጤና ሚኒስትር የወጣ መረጃ አመልክቷል። እስራኤል በጋዛ ጦርነት በፍልስጤማው ላይ የዘር ማጥፋት ወንጀል እየፈጸመች ነው ሲል አምኒስቲ ኢንተርናሽናል መግለጡ ይታወሳል። እስራኤል ይህንን አልተቀበለችውም። በተባበሩት መንግስታት ድጋፍ በተደረገው ግምገማ መሰረት በጋዛ ከሁለት ሚሊዮን በላይ ነዋሪዎች ለረሀብ ተጋልጸዋል። እስራኤል በከበባ ውስጥ ባስገባቻት ጋዛ ከሶስት ወር እገዳ በኋላ የተወሰነ እርዳታ ጋዛ ሁማኒትሪያን ፋውንዴሽን በሚባል ድርጅት አማካኝነት እንዲሰራጭ ፈቅዳ ነበር። ድርጅቱ በአሜሪካና በእስራኤል የሚደገፍ ሲሆን በቅርቡ እርዳታ ሊቀበሉ ወደ ማዕከሉ በተሰባሰቡ ፍልስጤማውያን ላይ የእስራኤል ጦር ተኩስ ተከፍቶ በርካቶች ተገድለዋል።